ተናስልኝ እንደሰነበታችሁልኝ ውድ የተከበራችሁ የቀድሞ የሚዲያ ዳሳ ነባር ታዳሚዎቼና የአሁኑ የከነበብኩት መርሃ ግብር ተከታታይ እንግዶቼ። ይህ BBC Voice of the Voiceless Channel የተሰኘውና መሰረቱን በአሜሪካ ሀገር ዋሽንግተን ስቴት ያደረገ የመገናኛ ብዙሃን አውታር ሲሆን ከTBS ማለትም ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር በሳምንት አንድ ጊዜ ቅዳሜ የምሽቱ የሁለት ሰዓት ዜናን ተከትሎ በይሃ ሳተላይት የአየር ሞገድ ለተከበራችሁ ነባርም አዳዲስም አድማጭ ተመልካቾቼ የሚደርስ ካነበብኩት የተሰኘው መርሃ ግብሬ ነው። ከእኔ ጋር የአርቲፊሻል ኢንተልጀንሱ ኢንጂነር አስፈታው አባይ አብሮኛለ። አብራችሁን ቆዩ። ባሳለፍነው ሳምንት የካነበብኩት ዝግጅቴ ፉል ፕሩፍ በሚለው ርዕስ በሳንደር ሊንደን የተጻፈውን መጽሐፍ ለመቃኘት ነበር። በአጋጅነትም ፌክ ኒውስ የስ ኦር ኖ በሚል ከአሁን በፊት በወፍ በረር የነካካሁት የሲንዲ ኦትስ መጽሐፍም በጨረፍታ ለማየት ሞክሬ እንደነበር አስታውሳለሁኝ። በዚህ መርሃ ግብር መነሻ ታዲያ የመርሃ ግብሩን መልስ አገኝ ነበር። በጣም የደነቀኝ ጉዳይ ቢኖር እኔ ያዘጋጀሁት መርሃ ግብር ባለ 13 ደቂቃ አጭር መርሃ ግብር ነበረች። ይችን የ13 ደቂቃ መርሃ ግብር በትዕግስት ተከታትሎ ከዛ በኋላ ድጋፉንም ሆነ ልዩነቱን ቢገልጽ ምን ይጎዳ ይሆን? የንባብ ባህላችን ሞቶ ከተቀበረ ቆየ። በዚህ የተገታ መስሎኝ ነበር። ቢያንስ የማያነበው የማህበረሰብ ክፍል በሌላኛው መረጃን የማግኘት አማራጭ ማለትም በማድመጥ መረጃ የማግኘት እድል ይኖረው ይሆናል ተብሎ ነበር የሚጠበቀው። አሁን ደግሞ እድሜ ለቲክታክ በጥናቶች ጥናቶች እንደሚያመለክቱት የሰው የማድመጥ አቅም ከደቂቃዎች በላይ ሊዘልቅ አለመቻሉን ጥናቶች እየነገሩን ነው። ከደቂቃዎች በላይ ማዳመጥ ካልቻል ዘለግ ያሉ መርሃ ግብሮች ሲመጡብን በአግባቡ ስለመከታተላችን እርግጠኛ መሆን አይቻልም። ስለዚህ በዚህ ጉዳይ ላይ በፍጹም ትዕግስት አይደር ፕሮግራሙን ሀ ብሎ ጀምሮ ማስጨረስ የፕሮግራሙ ዘለግ ማለት ከሰፋ ደግሞ መቶውን ነው የሚሻለው የሚል እምነት አለኝ። ይህ ደግሞ ቲክቶክ አምጦ ያዋለደው አዲስ ባህሪ የሙታን ባህሪ ነው ይሉታል። በሌላ መልኩ እንደ አብነት የትዊተር የፊደላት ድርድር ባህሪያትን እንቃኝ። ከ10 ዓመት በፊት የትዊተር የፊደላትና የሥርዓተ ነጥቦች ቀመር 140 ካራክተር ብቻ ነበር። ያኔ የማህበረሰቡ የንባብ ክህሎት መቀመቅ መውረድ የጀመረበት ጊዜ ነበር። አዎ አንድ ሰው በወቅቱ ትዕግስት ኖሮት በአማካይ ከ140 ፊደላት በላይ ማንበብ እየተሳነው ነው የሚል ቅስም የሚሰብር ግምገማ ነበር። ይህ የዘመነ አሰራር መጽሐፍቶች ላይም ጫናውን አሳደረም። ብትችል መልእክትህን በ140 ፊደላትን ቀምረህ መልእክቱን ሳታዛባና ሳታንዛዛ ለማስተላለፍ ሞክር። ዘለግ ያለ ጽሑፍ ማንበብ ነው የሚሻው ለሚል ደግሞ ዘለግ ያለውን ቅጂ በአባሪነት አያይዘህ ልቀቅለት የሚል ቀመር ነበር። በርግጥ ለድርሳን ጸሐፊዎች የተከፈተው አጋጣሚ በግሌ አልጠላሁትም። ከቻልኩ ለጥጭ እጽፈዋለው ዘለግ ብሎ ከተጻፈ ድርሳን ደግሞ አንድ መቶ 140 ቃላት ቅልብጭ አድርጌ እንድጽፈው አማራጭ ይሰጠኛል። ኔድ ንሳይ ሚሽን ስኪሉት ይሉታል በኮሚኒሽን ሳይንስ ዘርፍ። ሆኖም በ140 ካራክተር በትዊተር መልእክት ከማስተላለፍ በቴክስት ሜሴጅ የሚተላለፈው መልእክት 160 መሆኑ ግምት ውስጥ በማስገባት ትዊተር ፎርማቱን በመቀየርና በእጥፍ በማሳደግ አሁን 280 ካራክተር እንዲያቅፍ ተደረገ። አሁን የማስተውለው አዳዲስ ክስተት ደግሞ ጠያቂ አንድ የተለጠጠ ጥያቄ ወይም ደግሞ ኦፕን ኢንድድ ኮሽንስ ይጠይቅና ተጠያቂው ረዘም ላለ ጊዜ ይናገራል። አንዳንዴ ለመሆኑ ጠያቂውና የሚነጋገርበት ርዕሰ ጉዳይ አር ዘይ ፋሚላራይዝ ዊዝ ሳብጀክት ማደር የሚል ጥያቄ እዝነ ሕሊና ውስጥ ይመላለስብኛል። በዚህ ዙሪያ እንግዲህ በተለይ persuasive ስፒች በሚለው ጉዳይ ላይ ሌላ ጊዜ በሰፊው እመለስበታለሁ። ይህ ሁሉ በዝግጅት ወቅት ማለትም an interview researching schedule ተጠንቶ review the topics በሚለው የዝግጅት ምዕራፍ ወቅት ሊቃኝ የሚገባው ምዕራፍ ነው። ጥልቀት ወዳላቸውና ወደሚያበረታቱ ጥያቄዎች መግፋትን ይጠይቃል።

አይደለምና እንዲሁ ለአመል ያህል ሚዲያውን የሚመለከት አድማጭ ተመልካች ይቅርና በተጠና መልኩ ቀዳሚው ደረጃ የሚሰጠው አድማጭ ተመልካች ማለትም ፕራይመሪ ታርጌት ኦዲየንስ የምንለው ወይም ሁለተኛው ደረጃ የሚሰጠው አድማጭ ተመልካች ማለትም ሴኮንደሪ ታርጌት ኦዲየንስ የልቡን ለማድረስ ያልተቻለበት ደረጃ ላይ የደረስን ይመስለኛል። የአንድ መርሃ ግብር አቅራቢ የአድማጭ ተመልካቹን ባህርያት በሚመጥን መልኩ በታቀደና በተጠና የቃለ ምልልስ ባህሪያት መዘጋጀት እየቻለ የቃለ መጠይቁ ማዕከላዊ ነጥብ በአስር ደቂቃ ሊጠቃለል የሚችል ዝግጅት ምን ቢደረግ ነው ከሁለት ሰዓት እስከ ሦስት ሰዓት ርዝመት ያለው ዝግጅት የሚቀርበው እጅግ ይደንቀኛል። ሕብረተሰቡ በተቆራረጠ ቪዲዮ ያልተገባ አቋም እንዲወስድ የምናደርገውም እኛው ራሳችን መሆናችንን እንዳንዘነጋ። እኔ በበኩሌ አልፎ አልፎ የምመለከታቸው ዝግጅቶች የዝግጅቱ የጊዜ መጠን የአቅራቢው ቀደምት ባህሪያትን ሳልገነዘብ የማየው አንዳችም ዝግጅት የለኝም። በተለይ በቃለ መጠይቅ ወቅት የሚናገረው ሰው አጠቃላይ ዝንባሌን በንቃት በመከታተል አክቲቭ ሊስነር ሙያዊ ድርሻችንን መወጣት ይኖርብናል። አከታተለን ደግሞ የመላሹን ምላሾች በከፍተኛ ፍጥነት የማብላላት ተከታታይ ጥያቄዎችን ማለትም ፎሎ አፕ ኮሽንስ በማከታተል ለህብረተሰቡ ሊደርስ የሚገባው መረጃ በበርብረን ማድረስ ይገባን ይሆናል። ፕራፕ ፋር ሞር ኢንፎርሜሽንስ በሚለው ሳይንሳዊ መንገድ ማለት ነው። አለበለዚያ ጠያቂና ተጠያቂ የሚጠይቁትንና የሚመልሱትን ነገር ግራ በሚያጋባ አይነት መልኩ ራሳቸው ግራ ተጋብተው ህብረተሰቡን ግራ ባያጋቡ መልካም ነው። ምክንያቱም ሚዲያው በጥንቃቄ ካልያዝ ነው በስተቀር እጅግ አስቸጋሪ ሊሆንብን ይችል ይሆናል የሚል እምነት አለኝ። በ5 ደብልዩ ኤንድ ዋን ኤች የተሰኘችው የጋዜጠኝነት አቡጊዳ ብንለምዳት ጠቃሚ ነው ለመሆኑ እነዚህ the 5w and 1h እነማን ይሆኑ the 5w and 1h የጋዜጠኝነትን ሃሁ አምድና ዘውግ በመረጃ አሰባሰብ ስነ ሳይንስን ቢሆን ተወዳዳሪ የሌለው ስነ ዘዴ ነው የእነዚህ ስድስት ፊደላት ስብስብ what where when who why how እንዴት ብለን ጠይቀን ስናበቃም ለመረጃው ግልጽነት ያህል ጥቂት ተከታታይ ጥያቄዎች ወይም ደግሞ ፎሎ አፕ ኮሽንስ አክለንበት መተላለፍ የሚገባውን መልእክት ፍጹም በተጨመቀና በሚጣፍጥ መልኩ ልንቋጨው እንችላለን። ይህ ሳይሆን ሲቀር የተንዛዛ የመረጃ ስርጭት በመርጨት ሕዝቡ ከመደበኛውና ማለትም ስርዓት ካለው የመደበኛ አደረጃጀት አሳደን የተቆራረጠ ቪዲዮ ሲሳይ ብናደርገው ከሙያዊም ከህሊናዊም ወቀሳ አናመልጥም የሚል እምነት አለኝ። በዚህ አጋጣሚ ስለ ጠያቂዎች ወይም ደግሞ ኢንተርቪወርስ ይህንኑ አል ተጠያቂዎች ወይም ደግሞ ኢንተርቪውስ የምንላቸው ይዘውት የሚመጡ የተለያየ ስነ ሐሳብስ ምን መሆን ይኖርበታል በማለት ጥቂት ሐሳብ ጣል ላድርግበት። በቀዳሚነት አንድ ሰው ቃለ መጠይቅ እንደሚደረግለት አውቆ ስምምነት ላይ ከመድረሱ በፊት ስለሚጠየቅበት ጉዳይ በቅጡ አውቋለሁን ብሎ ራሱ መፈተሽ ይኖርበታል። በርዕሰ ጉዳዩ ያለው እምነትም ምን ያህል ነው? በእምነቱ ልክ አድማጭ ተመልካቹን ለማሳመን የሚያስችል አቅምስ አለኝ ወይ ብሎ ራሱ መፈተሽ ይኖርበታል። አለበለዚያ ዛሬ ዛሬ ተገኘ ተብሎ በየሚዲያው እየተነገረ ያለው ነገር እጅግ ከሙያ አንጻር ሳስበው ቅስም ሰባሪ ስለሆነ ልንማርበት ይገባል የሚል እምነት አለኝ። አለበለዚያ ሥነ ምግባር በጎደለው ያልተገራ አንደበት ሰዎችን በመዝለፍ የምታተርፈው ቅንጣት ታክል ማህበራዊ ክብር የለም። ዋት ኦፒኒን

የሚጋፋባቸው ይመስላችኋል። የመከራከሪያ ነጥቦችህን በቅደም ተከተል ማደራጀት አዋቂነት ነው። ክሬቲንግ አን አውትላይን ኦፍ ዚ ኦዲየንስ ለንግግርህ ማጣፈጫና ተጨባጭ መረጃ የማቅረቢያ መልካም አጋጣሚ ይፈጥርላቸው ነበር፣ ግን አለመታደል ሆኖ አራምባና ቆቦ ሲረግጡ ውለው! አየሩን በሁካታ ሞልተውት ይወጣሉ። ፕሊስ ኦርጋናይዝድ ዩር ሜን አርግመንት ይህ የእኔ ምክር ነው። የሆነ ዩቲዩብ ቻናል የሙከራ ስርጭት ማሟሻ አትሁኑ። በተለይም በአንዳንድ የትግራይ ፖለቲከኞች ፖለቲካዊ ግልሙትና፣ ህዝቡ ምን ያህል ጊዜ የሀፍረት ማቅ ለብሶ አቀርቅሮ ይኑር? እንደ ፖለቲከኞችስ ይቅር ቢያንስ እንደ አንድ ትግራዋይ ቆም ብላችሁ አስባችሁበት ህዝቡ አታዝቡለትምን? ፕሬዚደንት ኬነዲ ከተገደሉ 80 ዓመት ሆናቸው። እንዴት እንደተገደሉ 80 ሺ ገጽ ሰነድ አዘጋጅተው ይኸው አንብቡት ብሎ አሜሪካኑ ለቀቁልን። ፕሪቪየስሊ ክላሲፋይድ የሆነው ሚስጥራዊ ሰነድ በዲጂታል መልኩ የህዝብ ቤተ መጽሐፍት ላይ ተቀምጦ ለህዝቡ ይፋ አደረጉት። ይኸው ይፋ ሆኖ ከተለቀቀ ወራትን አስቆጠረ። ነገር ግን ቄሱም ዝም መጽሐፉም ዝም ሆነዋል። የሀገርን ምስጢር ለ80 ዓመት አቅቦ መቀመጥ እንደሚቻል ከዚህ ትምህርት ካልቀሰምን ከወዴት እንማር? ይህ ቢቢሲ የማስታወቂያ ገጽ ነው። አገልግሎታችሁን ማህበራዊ ውላችሁን ማለትም ሰርጋችሁንና ክርስትናችሁን የራሳችሁም ሆነ የልጆቻችሁን የምረቃ የልደትና ሌሎች ተዛማጅ ዝግጅቶችን ቢቢሲ ሙያዊ ስነ ምግባራዊና ደረጃውን የጠበቀ ማስታወቂያዎችን ለማዘጋጀት ዝግጅት ማጠናቀቁን ሲገልጽላችሁ በደስታ ነው። ለማሟሻት ሆን ዘንድም በትግራይ ቱሪዝም በማስተዋወቅ ጀምረው በተገኘ ክፍተት የትግራይ ከተሞችን ውብ ምስሎችን የምታገኙ የፎቶ ጋዜጠኞችና በቱሪዝም ዘርፍ የተሰማራችሁ ባለሙያዎች ምስል በመላክ እንድትተባበሩኝ ጠይቃለሁኝ። እጅ እጅ ያሉን የትግራይ ፖለቲከኞች እንዳቀረሹ ይቀጥሉበት። ትግራይ ግን ንቃ! እነሱ በሚሄዱበት የጥፋት መንገድ ተከትለህ ወደ ሌላ ጥፋት